ልብሳችን ካወለቁ በኋላ ሰልፋ ሲያዙ፣ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነቴ። ብርቱካን እባላለሁ። ተወልጅ ያደኩ ስናን ወረዳ ነው። ከእናትና ከአባቴ የመጀመሪያ ልጅ እኔ ነኝ። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንት ነው ያለ እየተሰደደው። እናቴ በሕይወት ያረፈችው በወሊድ ምክንያት ነው። ከዛ በኋላ ምንድን ነው የተደረገው አያቴ ጋር እንዳድግ ቆየሁ። ከአያቴ ጋር እየኖርኩ እየኖርኩ እያለ ስምንት አመት ሲሞላይ ትንሽ እሷንም ይቸግራታል እባካችሁ ልጅትን ለሰው ልስጥ እና ፈልጉልኝ ምናምን ትላቸዋል። እሷ ማለት ነው አያቴ። አሉ በስምንት አመት ያስወጥተው ወሰዱኝ። ከዚያ እሱ የሁለት ልጆች አባት ነው። አንድ ሴት ና የአንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጥብ የልጆችን ማለት ነው ካልሲ አጥባለሁ፣ ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሴትዮዋ ኢቨን በዓላት እራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል። አውደ አመት ምናምን ሲመጣ እኔ ደግሞ ሴትዮ ከምትለብሰው ለብሰው ልብስ ትቀድና ጣጣጥፋ ጠንጥየ የነበርኩ እንትን ብላ በመኪና እንኳን አይሰፋም፣ እቤት ነበር በመርፌ የተሰፋው ነበር። እሱን ለብሼ እሄዳለሁ። ጫማም ተወርቁ እየወደቀውን ልጆች ተጠቅሞ የጨረሱት እሱን ስጎትት ምን ስል የበዓልም እንደዚያው እየተማርኩኝ እያለ የሆነ የደረጃ ተሸላሚ ሆንኩ። እስከ ስምንት ደረጃ እስከ ስምንተኛ ክፍል በኋላ የሆነ ስራ ምቤት ልብስ የሆነ እየተጎረመስኩ እየጎረመስኩ ሲመጣ ስራው እየያዘኝ ትምህርቱም እየያዘኝ እየከበደ ሲመጣ ስራዬን ለዲቱ ሙሉ ስሰራ እንትን እላለሁ። አልተኛም ነበር ያረሳት ነበር። ከዛ ኢምባረስቲ እንታ ክፍል ክፍል ጨረስኩ። ያሰልተም ያው 392 አመጣው። ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩኝ። ዲፓርትመንት መረጥ በፋርማሲ ስገባ በቃ እነሱ ራሱ አበረታታት ጀመሩ። አይዞች ኢቪን ደብተር እስክሪብቶም የሀንዳውትም ሙሉ ነገሩን እየሸፈኑልኝ የነበር እነሱ ነበሩ። ቢሮ ላይ ማለት ነው። አሪፍ ውጤት ነበረኝ። ከዚያ መጨረሻ ላይ ልክ አንድ ዓመት ተማርን ሁለተኛ ዓመትም ተማርን። ሁለተኛ ዓመት ላይ የተወሰነ ረብሻ ይከሰታል በሰዓቱ ማለት ነው። ረብሻ ሲፈጠር ምንድነው? ሶስት ሰዓት ነው ከሌሊቱ ሶስት ሰዓት ላይ እኔ አጋጣሚ ከልጆች ጋር እንትን ነበርኩ ላይ በራሪ ነበርኩ። ወደ ውስጥ ስንመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዛ አረ ምንድነው? በዚህ ውጡ በዚህ ወረዱ እንዲህ ጎንበስ በሉ እንትን ተኙ ተንበልበሉ ምናምን ይሉናል። ከዚ ልክ እየተኛን እየተሳብን እንደባብ እየተሳብን እየሄርን እያለ መጨረሻ ላይ እዚህ ጋር ግቡ በቃ እናምልጥ እናምልጥ። እንደዚያ ያለን ሰዎች ለከ ውስጥም ውጭ የሚተኩሱ የነበሩት እነሱን አለዋል እ ውጭ ላይ ስንል ምንም የትጥቅ ልብስ አልለበሱም። ከዚያ አንደኛው ትጥቅ የለበሰው እዚህ ጋር ግቡ፣ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው።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 በቃ ለትጥቅ ስለፈለግናችሁ ስልጠናዎችን መውሰድ አለባችሁ፣ መማር አለባችሁ። ከዚ ያሳናቸው እየዋልን እያደርን እየዋልን እያደርን ትንፍስ እንዳትሉ እና ዳቦ ሲሰጡ እንደ ዳቦ ነው እንደ ን ንስ እያሉ ነው እንደዚህ የሚወረውሩልን ማለት ነው። አይጠጉንም፣ ሁሉ ከዚ እየወረወሩልን እያነሳን እንበላለን። ያው ሆድ አይደለም ይርበናል። ምንጠጣ ውሃ ስነጣ ደግሞ በለበስነው ልብስ እየዘፈዘፍ ነው ምንጭ ነገር እናገኛለን ወራጇ ዝም ብሎ ቆሻሻ የተ እንትን የተገደበ ነገር እናገኛለን። እሱን ልብሳችንን እንዘፈዝፍና እንዲ ለመጥላቀም ስለሚቀፍ ልብሳችንን ዘፈዝፍና ልብሳችን እየመጨ እየጨመቅን ነበር። እንደዚህ ያንጠፈጠፍን ነበር። ልብሳችን እየመጠጥ ነው የምንጠብቀው። አመት ከስድስት ወር ከሞላ በኋላ በቃ ስራችንን እንጀምር ይለዋል አንደኛው ማለት ነው። ስራችንን እንጀምር፣ ፕሮሰሱ አልቋል እያቀር ነው። ጊዜም እስከዚህን ነበር የምንፈልገውን ነገርም ተሳክቶልናል። አሁን ደግሞ እንቅስቃሴን ጀምር ዳይ ምናምን አሉና መጀመሪያ ላይ ልብስ ነው አውልቆ የተዋል። ሙሉ ልብሳችን እናውልቀን ነው እንግዲህ እንደንተን የሶስቶቹ፣ የአራቶቹ ተሄዱ በኋላ አምስተኛ ላይ ነበር። በአምስተኛው ሰዓት ላይ ምንድን ነው ታኛለኝ ታኛው ከተኛው በኋላ እየተካኩ ነበር፣ ሲደፍሩ የነበሩ ማለት ነው። ከዛ እየተካኩ እየደፈሩ ካደረጉ በኋላ ከደፈሩ በኋላ ምንድን ነው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 በላይ ደግሞ እንትን በምንድን ነው ጭንቅላቴ ነው፣ ሁለት ሲመታኝ የኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ እንደዚህ ያድርገዋል ማለት ነው። ሌላስ ምን ይሻላል? ከዛ የሆነ ሚንትን የሚልም ነገር አለ ቢላ ማለት ነው። በእሱ ይፈቀፍቀዋል ጸጉሬን ማለት ነው። ሲፈቀፍቅ ሲፈቀፍቅ እየደማ ነበረ። በዚህ ይተለትላሉ እንደምላጭ አይነት ነገር ይዘዋል። ሁሉ ትልትል ነው። ይህን ማህፀኔ ከተጨቀጨቀ በኋላ ምንም አላስታውስም ት- ተጣል ምን ሆን ግን ምንድነው በስድስተኛ ቀን ቀና ቢን ስል ምንም ነገር የለም። ከጎኔም ሬሳ አለ ከጎኔም ልጅ ተሬ ትላለች። በቃ ከእሷ የተሻልኩ ስለሆንኩ የለበስኩትን አረቄ ልብስ ሙልጭ አርጌ አውልቄ እንትን አሰርኩት። ይሄን ተንትኑ ጋር አጣብቂያ ስሬ እየጎተትኩ ያ ማለት ምንድነው እኔ ሙሉ አካል ስላለኝ ነው። ያንስ አድርጌ ነበር እየጎተትኩ እየተላቀስን ሪያን በቃ አርቃንሽን ሆነሽኝ። በጣም የሚያሳዝነው ቁምጣ ነበረች ቁምጣ አይን ደሞ ያላስ ለብሰኝ ያለ ቁስሉ ማለት ነው። እንዲህ ክፍቱን አድርጌ ልብሴን ግን ሙሉ ቃኔ ለሷ ለብስኳት። የለብስኳት አንድ ቀሚስ ነበር እና በቁምጣ ቁምጣ ከስር ለብሼ ነበር። የለበስኳት ልብስ በቁምጣዬ መከለል ማሰር አልቻልኩም። አውልቄ ሁሉ ሞክረዋለሁ። ሙሉ ደም ማለት ነው። ከዚያ በሷ አሰርኩና ይውጥት ይውጥት ስል ነገሩ ይመጣሉ በሰዓቱ ማለት ነው። ከዛ እንዲህ እያንዘላዘሉ እንትን ብለው እንደዚህ ተሸክመው እያንዘላዘሉ ይዘዋት ይሄዳሉ። ይዘዋት ሲሄዱ እኔ አልሰማማ እንትን አለልም። በቃ እንደ አንቺን ስሜ አንቺን ስገላገኝ ተገኘ ይብላኝ እንጂ ይብላኝ ደህልሽ እንደውየ በጥላ አረ ይብላኝ እንጂ ይያርኩኝ ከዚያ እርጉኛ አገሩን እየ እንዳልጠየቅ ምኑን ልጠይቃቸው፣ በቃ ውስጤ ተጨነቀ። መጨረሻ ላይ ጫካውን ጨርስ ከተማ አገኙ። አባቴ ተማሪ ነበርኩኝ እና ልብሴን አጋጣሚ ልብስ ሌባ ወስዶብኝ ነው እስኪ ከግዛ ልክ አንድ ዝም ብሎ ጥቁር በጥቁር አይነት ነገር ነው። እሷን አለበሰኝና በቃ ለይ ንዲጅሽ ሊሊ ብሎ ዩኒቨርስቲ ዩዝ ሲል ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዚህ ቀጥታ ዳይሬክተሩ ቢሮ ስገባ ምንድን ነው ሙሉ ነገሩን አየ ካየ በኋላ ሕክምና ውስጥ እንደገባ ማህፀን እንዲታሸግ ከአንገት በላይ ያለውም እንዲታሸግ ተደረገልኝ አሳሸገኝ እያለ እያለ በቃ ሳለቹኝ ማለት ቁስሉም ሊድን አልቻለም። እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድነው? ዩኒቨርሲቲ ትምህርት ቤቱ ፊት ለፊት መለመን ጀመርኩኝ። እንደ ኢንፌክሽንም ፈጥሯል መሰለው ብዙ ቀንም ስለቆየ ስድስት ቀን ማለት ቀላል አይደለም ያን እየቆራረጡ እያወጡ እያስተካከሉ እያጠቡ ሲሉ መጨረሻ የልብም ኬዝ እንዳለብኝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዚ አዲስ አበባ ሲጥሉኝ ምንድነው፣ ወደ የት ሊሄድ በቃ ህይወት ምስቅልቅል። እንዳለብኝ እብዶንኩኝ አበርኩኝ ከጊዮርጊስ ወደ ማርያም ሄድኩኝ፣ የማርያም ቀን ነው። ልሄድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩኝ እየተከተልኩ እዚያ ስዕል ቅድስት ማርያም ይላል። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለች እና ብር ተሰጠኛ 50 ብር 50 ብር ተሰጠች። በኋላ ምን ፈልገሽ ነው ምናምን፣ አይዞሽ ምናምን አለችኝ። እኔ እኮ እንደዚህ ተማሪ ነኝ እና በዚህ ነው በዚህ ረብሻ ምክንያት ነው እንደዚህ የተፈጠረው፣ እንዴት ላርግ፣ እንዴት ልሄድ ብለሽ አልኳት፣ የት ልሄድ ብለሽ ስላት አይ እንደዚህ ማ ከሆነ ክሊኒክ እንትን ጤና ጣቢያ እንወሰደሽ ብሎ ጤና ጣቢያ ሲሄድ የምጥማርሽ መርሽ የሰጡ ስሽ አደረጉ ተወለደ። ከተወለደ በኋላ በጣም እራበኝ። በቃ ምኑን ላያጥበው መጠበው ሳጣ ሲርበኝ ማዘር ትሬዛ ጋር መጣውኝ። ምን ላድርግ አልኳት። በቃ ጨለመብኝ እባክሽ አስገብኝ ስላት ከጎንሽ አለን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 እነዚህን ነው መድኃኒት እየወሰድኩ ያለ። በቃ እነዚህ የሚዋጥ መድኃኒት አለኝ መርፌ አለኝ። ይህን ነገር ነው እየወሰድኩ ያለው እና ይህንን መድኃኒት ስወስድ ደግሞ ለኔ የሆነ ማለት ምግብ ያስፈልገኛል። ምበላው ምጠጣው የለም። መታየት ነው ደረቆ ኮቸሮ ነው። አሁን ቅድም ደውም ሳዘጋጅ ነበረ ኮቸሮ እዚህ ዚህ አለኝ ዘርዝፌ ነው ይሄ ነው። ይሄ አሁን የራስ በራስ ብሏል የዘፍዝፍ ነው ስለቆየሁ ቅድም ነው እናንተ ቀረጻ ለታስተ እያዘገጃጃችሁ ያለ የዘፈዘፍ ማለት የዘፍዝፍ ቃለ በኋላ። ለልጄ ምንድን ነው ፍትፍት አርግ ነው የሚበላት አለው እሱ የሚበላት ይችን ነው። እና ሙዝብና ንገዛለት አለው ብስኩት መጠለያ ያስፈልገኛል። አሁን ያሁን ያለበት ቤት ስፖንሰር የአንድ ወር ከፍሎልኝ ነው ሄደ ሌላውን ግን እየለመንኩ ነው ውጭ ላይ ማለት ነው። የሆነ ነገር ሆነ የልጃውን ወደ ሶስት ወር አለፈው እርሷን እንድንኮታጠበ ማለት ነው መታጠቢያ ሳፋ የለም። ብቻ ቃላት የለኝም። በ የድረሱ ለኝ ም አንድ በ ወደ ፊትስ ምን አይነት ህይወት ነው የሚኖረው? ምንድ ነው ማደርገው? ነት ለመናገር በጣም እየራበኝ ነው። ብርቱካን እንግዲህ ስቱዲዮ ውስጥ ትገኛለች። አብረን ቆመን እንቀብራለን።

የሚፈልገው ነገር ያን ጊዜ እንዴት አሳለፍሽ? ስትሄድ ስንዴት ነበረ? ሴድ ሶስት መቶ ብር ነው የተሰጠኝ። ያ ማለት ያን ሶስት መቶ ብር የሆነ ቦታ ላይ ትላቃ ሊማንት አይደለም አድርሶ የሚመልሰኝ ነው አመት ሙሉ የሚዘልቅ ማለት ነው። ጓደኞቹ በብሌን በደኞቹ በመኪና እየተመላለሱ በአላትን ሲውሉ፣ እኔ ግን ለአንድ አመት ተብሎ ስት መቶ ብር ነው ካልባ ተደርጎ የተሰጠኝ ነበር። ስንት ነበር ትራንስፖርት? መቶ አምሳ ብር ነበር መሄጃው እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ፣ የምንቀባው አለ፣ የተፈጥሮ ጉዳይ አለ። ለዚህ ለዚህ ሁሉ ነገር ገንዘብ ያስፈልጋል። በምን ነበረ ያን ነገር? ጓደኞቼ የተሻለ ህይወት ነበር እንትን የሚሉ የባለ አብዱ ልጆች አሉ። እነሱ ነበር የሻር እያደረጉ እያዋጡ ነገሮችን የሚሸፍኑ ኢቨን ሞዴስ ራሱ ይገዙልኝ የነበሩ ጓደኞቻ ነበር፣ ከጎን ያሉት ማለት ነው። እሺ፣ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው? አዎ። ይሄ ነገር ያጋጠመሽ እንዴት ነበር? እስቲ ጊዜውን አስታውሽ። ማለት በጣም ነው የሚከብድ። 3 ሰዓት ላይ ልክ ከላይ ወረ 3 ሰዓት ዘጋብኝ መመለስ አልፈለኝ፣ እንዴ፣ ወጣሁኝ። ወጣሁኝና የሆነ የሚሮሯጥ ይሮሯጣሉ ማለት ነው ሰዎቹ። ስንሄድ በቃ በቃራ እንደዚህ ተኩስ የተነሳ ማለት ነው ትሄዳላችሁ በቃ በዚህ ሂዱ ነው በዚህ እና እንትን በሉ እዚያ ጋር ግቡ ነው ያም ሲሉን እኛ በሰዓቱ ተኛን ተቆርቁ ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርደን እራሳቸው መኪና ገባል። የእነሱ መኪና ምን እንደሆነ የሚፈጥሩ ሰዎች በመጡበት መኪና፣ አዎ ክፍት ነው ከኋላ። አንድ አመት ከስድስት ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር፣ አመት ከስድስት ወር። ምን ነበር የሚሏችሁ ትጥቅነው ልንቀየራችን ትታጠቃላችሁ? ነው ተጣጣቀላችሁ አለበለዚያ ያሰብነዋል፣ እሱን እንሰራለን፣ አብረን እምናየው ይሆናል እያሉ። የት ነበርስ የምታድሩት? እዚህ ወጪ ላይ ነው ብዙ ጊዜ ዛፍ ነበር እንዴት አካልልል እንተነመለ ነበር እዛ፣ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንን እንዴት ነበር የምታሳልፉት? የምን ምን ንጽህና መጠበቅ ነው? ስናክ ነበር ምንሆ ከአንድ አመት ከስድስት ወር በኋላ ምንድን ነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን፣ እርቃናችን እናውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነቴ። ምን ያህል ሰው እንደተደረገ፣ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ መበላ ነው የሚፈስ። እሷ ደግሞ አንድ አካል ስለጎደላት ምንድና አማራጭ የለበስኩትን ልብስ አውልቄ ለእሷ ነገሮቿን አስሬ

በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለሁሉም ለከነ ጎዳና ስደት ነው የምሆነው። ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የሚለኝስ ማንኛውም ሰው ነው። በቃ እንደዚህ መጨረሻ ላይ ምንድነው የጎዳና ተዳዳሪን የሆንኩት?

አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ እኛ ጋር ይሆናሉ ይፈጠራሉ ብለን እንጠብቃቸው አይደሉም። ሴትም ሆኖ ለመስማት ይከብዳል ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል ያው ከመሞት መኖር ይሻላል ይባል የለ እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ዛሬ ላይ ሲያደርስሽ ምክንያት የለውም ማለት አንችልም በፈጣሪ ስራ አንገባም ግን በጣም ጠንካራ ነሽ እኔ በዚህ ሁሉ ችግር ውስጥ ያየሁት ያንችን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ፣ ልጅሽን ስታየው ምን ይሰማሻል? ይከፋኛል፣ በጣም ምክንያቱም እሱ ባይኖር ይህን ያለ እንትን አለልም ነበር ማለት ነው። ልጅ ስትይ ከባድ ነው ለልጅ ስትይ እያልሽ የሆነ ትታሰሪ ያለሽ ልጅ ልጅ ነው እንጂ ራስ ያትም በቃ ምን አለበት ወይ ጤነኛ ልጅ በሰጠ ይነሩ ካልሆነ ደግሞ እኔም በሽተኛ ልጁም በሽተኛ እንዴት ነው የማደርገው?

በቃ ትምህርቴን ነው መማር ምፈልገው ወደፊት በቃ የተሻለ ህይወት መኖር እፈልጋለሁ። ልጅን በጎንና አይኑን እያየው ይህ የተጫወት አብሬ እንደ እናት እንዳባት፣ እንደት እንደወንድም ከጎን የሆኑልኝ ሱማር ወይ ጣፈት እንዳያገኙ የተሻለ ህይወት እንድደርስ ነው መፈልገው። ዛሬ ወደ አዲስ ምዕራፍ የሚያሸጋግሩሽን ስጦታዎች እኛ እናበረክትልሻለን። እንግዲህ ብርቱካን በጣም ብቻሽን በከባድ ሁኔታ ልጅሽን እያሳደግሽ ነው የምትገኙ በመሰረታዊነት በመጀመሪያ የሚያስፈልግሽ ደግሞ የቤት ግራይ ድጋፍ ነው፣ የቤት ቴሌቪዥን። ይህንን ስለሚያምን ደግሞ የአንድ ዓመት ያለምንም ሀሳብ ከልጅሽ ጋር ሆነሽ ራስሽን እስክትሽ እስክትቋቋሚ ድረስ የአንድ ዓመት የቤት ግራይ ሸፍንልሻል። ሌላው እንግዲህ እኔም በጣም ተርብ ያለው ልጄንም ለማጥባት ደግሞ መብላት አለብኝ። ካልበለው ደግሞ ወህት የለም ጡት ይሄ ነው እናት ስንሆን ደግሞ ደሞ የበላ ነው ሁሉ ደግሞ ወደ ልጃችን ነውና፣ መብላት ራስን መጠበቅ መጥፍ መጥፎ ነው ይባላል። ወነት መጥፎ ነው በጣም። ስለዚህ የስድስት ወር አስቤዛ ደግሞ ይቤት ይሽፈንልሻል። ከቤት ኪራይና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቤስ ቴሌቪዥን ያብረክትልሻል። በጣም ትምህርትሽን ትወጃለሽ፣ መማር ትፈልጊያለሽ፣ መለወጥ ትፈልጊ ያለሽ ባላሰብሽው ባልጠበቅሽው ሁኔታ ከትምህርትሽ ገበታ ወደ ኋላ ቀርተሻል። ያኔት ኮሌጅ ደግሞ በመረጥሹ በፋርማሲ ሊሆን ይችላል፣ በነርሲንግ እንዲሁም ደግሞ በላብራቶሪ ቴክኒሽያንነት ሁለት ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታተይ ትምህርት ቤት ወጪሽን ሙሉ በሙሉ ይሸፍንልሻል። እኛም ህልምሽ ተሳክቶ ስትመረቅ ደግሞ ለመምጣት ያውቃል። ሌላው ደግሞ የሰው ልጅ ሁሉንም ነገር ለማድረግ ጤናው ነው ቅድሚያው ነገር እና ብርቱካን የልብ ኬዝም አለባት፣ እንዲሁም ልጇም እንደዚሁ ሕክምና ያስፈልገዋል። ከምንም ነገር በላይ ደግሞ የሳይኮሎጂ ባለሙያዎች እንደዚሁ የሚያዩ ይኖራሉ እና የሕክምና ድጋፍ ያስፈልጋታል፣ በተለያየ አይነት መንገድ የልብም እንደዚሁ የሳይኮሎጂም የልጇም ጤናም ጭምር ማለት ነው እና በዚህ ላይ ደግሞ ድጋፋችሁን እንድታደርጉ እንላለን። እኛ እንዲሁም ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ መልካም ደጋግ ኢትዮጵያውያን ይህን ፕሮግራም የምትከታተሉ እንግዲህ መቼም ዝም እንደማትሉ ፍጹም እምነታችን ነው። ከብርቱካን ጎንነን የምትሉ በዚህ አድራሻ ልታገኟ ትችላላችሁ። በቃ ሙሉ ነገር ላደረጋችሁልኝ እገዛ ላደረጋችሁልኝ ሁሉ ነገር ተበባ ከልብ አመሰግናለሁ። ኤቢኤስ ቴሌቪዥንም እድሜ ጤና ይስጥልን። በጣም ነው ማመሰግነው። እወዳችኋለሁ፣ አከብራችኋለሁ። ነገ ነገ ወደ ደግሞ የእኔ ህይወት ተሳክቶ የኔ መጥቼ እናንተ እንደ መጥቼ እዚህ ውስጥ ማስደስትበት ቀን ይናፍቀኛል። ደግሞም አደርገዋለሁ። እናምናለን እኛ